አደንዛዥ እፅ ጋር በተያያዘ ነው ከስተምስ ላይ ስትሰራ የገጠመህ ነገር ነበር መሰለኝ አይደል? እውነት ነው። ያው ከስተምስ የሚገቡ የሚወጡ እቃዎችን ትቆጣጠራለህ ና በዛ ሂደት የምትይዛቸው እቃዎች እጅግ በጣም ከፍተኛ የሆነ ናርኮቲክ ወይም አደንዛዥ እፅ ደረጃ የደረሱ እቃዎችን ትይዛለ ና ስትይዛቸው፣ በምትይዝበት ሰዓት ሜይቢ እነዛ እጾች አፌክት የማድረግ ማለት አሁን ሳይለኮስ ሳይጨስ አንዳንዱ ወይም ደግሞ ሳታሸተው እንትላትሎ ትችላለ። ስለዚህ በረሃ አቋርጦ ዝናብ መጥቶት የመጣ አደንዛዥ እፅ የተዘጋበት ቤት ስትገባ እንዳጨሰ ሰው እና በጣም ብዙ ትሪኮች ተሰርቻለሁ። አደንዛዥ እፁን ኦልሞስት ወስጄው ወይም አሽትቼው ቀኑ ሙሉ አደዛ ያጨሰ ሰው የሚያደርገውን ነገር ሁሉ ስናደርግ ዋልን። በቀን አስታውሳለሁ፣ ላጤ በነበርኩበት ሰዓት ነበርና ሻይ ለማፍላት ፈልጌ ስኳር ለመግዛት ሄጄ ጨው ገዝቼ መጣሁበት እና በዚህ ልክ ነው ራሴን የምትስተው እና ምን ያህል አስቸጋሪ እንደሆነ ለ15 ቀን ለ20 ቀን ዲፕሬስድ ሆነ የምትቆይበት ሁኔታ ይፈጠራል። በጣም ከባድ ነው። በተለይ ደግሞ የመጀመሪያ ከሆነ ከባድ ነው።